ፍቅዳቸውን በሙሉ አግኝተው እናትና አባ ጋር የሚጾሙ አላህ አድርጋቸው። እነዚህ ውስጥ የሚያውቁ ሁሉ አብራችሁ አላህ አስደስታችሁ። ሰብስክራይብ አድርጉ። ቢያቸው ታውቂያለሽ። ሰብስክራይብ ጓደኞችን በሙሉ እዚ ስራ ላይበሙሉ አላህ አስደስታቸው። እንኳን የምታውቃቸው ጓደኛ ጋር የማታውቃቸውንም አላህ ሸፈናቸው። ሰላም አለይኩም ረመቱላ በረካቱ ውድ ፋሚሊዎች፣ እንደምናላችሁ እንደምንከረማችሁላችሁን፣ ሰላም ሰላም ብያለሁ። ያላችሁ በሰላማችሁ ብዛ ዛሬ ያው ትንሽ ገጠር ነው ያለሁት። የት መሰላችሁ ያለሁት? ዘንድሮ ረመዳን ከአስራ አምስት ጀምሮ እናቴ ጋር መጥቼ እናቴ ጋር ነው እያሳለፍኩት ያለሁት ማለት ነው። በጣም ደስ የሚል ነበረ። እንግዲህ ያው ከዩቲዩብ ከጠፋሁኝ በጣም ብዙ ጊዜ ሆኖኛል። ከሳምንት በላይ ቪዲዮ ለቅቄ አላቅም፣ ምክንያቱም እዚህ ኮኔክሽን የለም። ኢንተርኔት ባለመኖሩ ምክንያት ያው ወደ እናንተ አድርሻ አላቅም ማለት ነው። ያው ገጠር እናቴ ጋ እየጾምኩ ስለሆነ ኢንተርኔትን ባለመኖሩ ከእናንተ እርቄ አለሁኝ። ዛሬ ያው ወደ እናንተ አዲስ እንግዳ ይዤ እመጣለሁኝ። ያ ትልቁ እንግዳችን ማነው ማለት ነው? እናቴን አስተዋውቃችኋለሁኝ። ሁላችሁም አጨብጭባችሁ ትቀበላላችሁ። እንሻላ እንግዲህ ዛሬ ከእሷ ጋር ነው የምንመጣው ከዚህ በኋላ እንግዲህ አልፎ አልፎ አንዳንድ ቪዲዮዎችን ለመስራት ሞክራለሁ፣ ለመልቀቅ ሞክራለሁ። አብረን ብሎግ ምናምን ሰራልን። ረመዳን እያለቀ ነው። እዚህ አጋጣሚ እንግዲህ ሁላችሁን ረመዳን ባርክ ብያለሁ በድጋሚ መጀመሪያ ለማስተዋወቅ ነው። በነገራችን ላይ ከመጣሁኝ ከሳምንት የሆነ ነው፣ በ15 ነው የመጣሁት። አሁን ወደ ሀያ ምናምን እየሆነ ስለሆነ ወደ ሀያ ሁለት አካባቢ ነው። ስለዚህ ከሰባ ቀን በላይ ሆኖኛል፣ ግን ኮኔክሽን በማጣቴ አለቀኩም። ለማንኛውም ወደ እንግዳችን እንሂድ። ሁላችንም አብራችሁን ቆዩ ላይክ እያደረጋችሁ እሺ ውድ ፋሚሊዎች እንደምትመለከቱት እንግዲህ እናቴ ከጎኔ ተቀምጣለች የዘንድሮ ረመዳን ከእሷ ጋር ነው ያው ትንሽ ሰላም ትበላችሁና በነገራችን ላይ የመጀመሪያ ቪዲዮ ነው እኔጋ ቪዲዮ ሰርት አታቅም ታውቃላችሁ እንግዲህ ትንሽ ይፈራሉና ከዛ አንፃር ብዙ ጊዜም ስለማንገናኝ በነገራችን ላይ የዘንድሮ ረመዳን ያው ከብዙ አመት ቆይታ በኋላ ነው የጾምክ ያለሁት እንግዲህ አብረን የጾምክ ነው ማለት ነው እስኪ ሰላም ትበላችሁና የቱ ፋሚሊዎችን ከዛ ያው እናንተን ጠይቋታላችሁ እኔም ጠይቃታለሁኝ ሰላም አለይኩም። ባቹ ዘውዘ ሰላም ያውሽ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንደምናችሁ የልጆች ጓደኛ ልጆች ወንድም እንደምናችሁ። እንኳን አደረሳችሁ። እንደምናችሁ፣ ደህና ናችሁ? እኛ ደህና ነን። እንደምናችሁ። ከዚህ በኋላ ዘንድሮ ረመዳን ሀያ ምናምን ደርሷል። አሁን ከአስራ አምስት ጀምሮ እዚህ መጣሁት። ከረምዳን አስራ አምስት ጀምሮ አብሬ ጸምኖ ከብዙ አመት በኋላ ነው የጹምን ያለ ነው። አብረ ከስድስት ነው ከሰባት አመት በኋላ ኢትዮጵያም ከመጣሁ የመጣው ጠቃሉኝ ከረምዳን ላይ መጥቻ አላቅም። ዘንድሮ ግን ያው ናማልሽ መሰረት ከአዲስ አበባ ተነስቼ መጥቻ አለሁኝ። እነዚህ ሚያውሽ የኢትዮ ፋሚሊ ይባላሉ። አንቺ አታያቸው። እነሱ ብቻ ነው ሚያውሽ። ለማንኛውም ዛሬ አሪፍ ነው ረመዳን አልহামዱሊላሂ ረብል ዓለሚን 15 ቀን ወዲህ ልጅ ሁሉንም አሟልቶ አስጦመኝ አልহামዱሊላህ የረመዳንን በረካ ይግጠመው እናንተም ደህና ሆኑልኝ ሷቡን አላህ ይግጠመው አ የገንዘብን ሜጤና የዲንን በረካ አላህ ይስጠው ጋራ አብሮ ይስጣችሁ ጓደኞቹ በሙሉ ዲህና ሆኑልኝ አብራችሁ ዱናንም ማኸራችሁም ይመር የረመዳንን በረካ የናትንም ያባተንም ይግጠማችሁ። አመት አመት አላህ አድርሰን አይገንጥለን አይዘንጥለን። ደሞ እናንተንም በአካል የማያችሁ አላህ አድርገኝ። አረ ብዙ ናችሁ እኮ ግን በአካል አሁን ቢቲ በጣም ብዙ ናችሁ። አይቻ ምንም ችግር የለም፣ ሙስሊም በአከራም ይገናኛል። እና ያው እዚህ ጋር የሚከተል ነው ይሄ ዩቲዩብ ይባላል። ምንድነው? አንቺ የምታውቂው ከዩቲዩብ ነው የምታውቂው? ቲክቶክ ነው ምሰሚው? እኔ እንጃ በነገራችን ላይ ልጆች አሉ በኋላ ወንድም ያለ እህት ያለች ያጉት ልጆች አሉ እየሳቁ ቪዲዮ አላሰሩም ብሎም በመከራ ነው እየሰራ ያለ ነው ንግቡ ብላችሁም ቢያሉ እነሱ አሁን እነሱ አስጠፍተዋት ነው አይ አንቺ አሁን ያው እንግዲህ ወሎ የሚታወቀው የወሎ የወሎናቶች በዱአ ነው ዱአ ታደርግልናል ሹላችንም አልহামዱሊላሂ ረብበል ዓለሚን አንግሉ ተሐምዱሊላህ ለጀዘንትሮ በጣ አስደስተኝ ጓደኛ ሆነኝ ደስ ይል ነበረ። አሪፍ ነው ኢንሻላህ። እንግዲህ ደግሞ አሁን ያው ከእናት ጋር መጾም ማጅሩ ከባድ ነው። ደስ ይላል ኢንሻላህ። እንግዲህ አንቺ ጋር ኢማኑንም ዲኑንም አላህ ይስጥህ። አሜን አሜን። እንግዲህ አንተንም አላህ ነው የሰጠኝ። ላጤ ላጤ እያሉ ነው እዛም ስትጀምሩ አላህ ነው የሰጠኝ። አንተንም አላህ አታልቅሽ፣ እንጂ ዱአ አላለቅስም ወላሂ አላህ አልቁ ሶላም ለመኑ ይላል። እነሱም እንትን ነው። ምን ሳዱላ ሳዱላ እንደልክ አረጅ ይያሉ አረን እንግዲህ አላህ አለች። አላህ ኢማን ሱብሂ ሶላት ተነስና ስገድ የምትለውን ዲን አላትን ኢማን አላትን አላህ ይስጥህ። ለይሄ መረቃትን አላህ ይስጥህ። ሰጩ አላህ ነው። አንተንም እኮ አላህ ነው ሰላም የሰጠኝ። እኔ አሁን ባህር ኩባት የሚጠብቀህ አላህ ነው። ጓደኞች ጋር የሚወዱህ እንደው ሁሉ የምታውቃቸው ሁሉ እንደው እንኳን እሳቸውን ኢትዮጵያ በሙሉ አላህ ይጠብቃቸው። እንዲያው እንደው ደህና ሆነልኝ ደሞ ደስታን ጓደኞች ጋር አብሬ ምድር አለ አድርገኝ አሜን። اللهم صل وسلم على سيدنا محمد ሪሳ አልነሳ ነው ያው ግድዱ እንግዲህ በጣም ደስ ይላል። በነገራችን ላይ ውድ ፋሚሊዎቻችን እዚህ የሚመለከቱሽ እንትን አሉ። የሚመለከቱን ህዝብ ቤተሰቦቻችን፣ አረብ ሀገር የተለያየ ዩሮፓ ሀገር የተለያየ ሀገር ሁነው ቤተሰብ ጋር ጾሞ የማያውቁ እኔን የሚከታተሉ አሉና፣ ቢያንስ እኔ አሁን አንቺ ጋር ጾም ረመዳን ቆይቻለሁ። በእርግጥ ኢትዮጵያ ሙኜ ያው ኦንላይን ስራ ስለምሰራ ብዙ ጊዜ ረመዳን ላይ የሰው አማና እጅ ስለነበር እንደፈለኩ አልመጣም ብጠይቅም ለነዛም ድዋ አርግላቸው ከስደት ላይ ሆኖም በጣም ብዙ አመት የቆዩ ቤተሰብ ጋር በሰላም እንዲገቡ እስኪ ድዋ አርግላቸው። በሰላም ይግቡ፣ በሰላም ይግቡ። ቢስሚላሂ ራህማኒ ራሂም አላህ ጠብቆ ስታሁን ተቤተሰብ አዘንም ተሁሉም ጠብቆ ያስቀመጣቸው አላህ ነው። አላህ አገናኛቸው፣ አላህ አገናኛቸው። አው ተዳርም የላቸው እንዲሆነ ገንዘብም ተዳርም ጥሩ ነው፣ ዲንም ጥሩ ነው፣ ኢማንም ጥሩ ነው። ይሁዋ ነዲም ጋብቻ አንድ ላይ አንተ ጋር ደግሞ አላህ ይስጣቸው። እቅዳቸውም በሙሉ አግኝተው እናትና አባ ጋር የሚጾሙ አላህ አድርጋቸው። አዎ አብሮ ይስጣችሁ። የአላህ ቤት ሰፊ ነው። ለመኑ ይብሏል ዛሬ ልተልቀድር ቀድር ያስሩ ቀን ደሞ ዱዓ መቁብለው ዱዓ አድርገን የምናገኝ ጓደኞች ደግሞ ቅር ያላቸው ሁሉ የሚያገኙ አለ አርግልኝ። አዎ አብሮ ያስደስታችሁ። አንተን ብቻ ሳይሆን ጓደኞችን በሙሉ እዚህ ስራ ላይ በሙሉ አላህ ያስደስታቸው። አላህ የጠብቃቸው። የረመዳንን በረካ ደግሞ እናትና አባጋር። አንተ እንኳ ባትመጣም ያው እየዳበስከኝ ነው፣ መጦሚያንም እየቻልከኝ ነው። እዛ ሆነ ዛት ብቻ ባይመጣም እነሱም እየላኩ ነው። ዛታቸውም አብረው የሚጦሙ አላህ አድርጋቸው። አሚን። አብረው የሚጦሙ አላህ አድርጋቸው። አሚን። ትዳርም የለለው ትዳር ያገኝ። ተልጁም የተገነጠለ ተልጁም ተሚስቱም አላህ ይደብልቃቸው። አላህ ወሰለ ወሰለም አለ ሰይድና መሐመድ። ለእነሱ ነው ያልኩት። እና ለማንኛውም ይሄ የምትቀርጭበት ዩቲዩብ ይባላል ለዚህ የዩትዩብ ፋሚሊዎችን በሙሉ ዱ አርገሻል ማለት ነው። ለህት ለሳዱላውም ለጎረም ሰው የምታገኙት ደሞ ታላህ ቤት ብሩን ጭምር ጭምር አርጎ ጎጆ መውጫ አርግላቸው ነው አሁን አርጉ። ይሄ ላስሩ ቀን አየሁ የሚባለው አሉ። ባይኔ አየህ የለም አሉ። ነገር አለ በዱአ ማሳልፉ አዎ በዱአ ሳልፉ አትተኙ ይላሉ ተኙ ነው የሚሉት አንቺ ጋር መጾም ከጀመርኩ ዛሬ ስንተኛ ቀን ነው? ሰባተኛ ጋር ምናምን ነው። ያው እንግዲህ ቪዲዮ አለቀቅነው ነው ለመጀመሪያም እያወቁሽ ነው። አንዴ ከሳውዲ ስመጣ ጨረፍ አርጋው ይተሽዋል እንጂ ብዙ በፊት ለፊት ወጥተሽ ስለማታውቂ ከዚህ በኋላ እንግዲህ ያው ስምንት ቀን አካባቢ አብረን አፍጥራ ሰባት ቀን እንደዛ ይመስለኛል። ከዚህ በኋላም ፈጥራችን ይቀጥላል። ዘንድሮ ረመዳን ከእናቴ ጋር ነው እያሳለፍኩ ያለሁት። እናንተም እናታችሁ ጋር አባታችሁ ጋር የምታሳልፉ አርጋችሁ። ከካሜራ ጀርባ እንግዲህ ብዙ ጀማ አለ። ካሜራን ብለው ነው እናቴ ጋር ያው ተማክረን ፈቅዳ ነው እንዲተዋወቁ አቶ ደናንት ያመጣሁት። ይሄ ዩቲዩብ ይባላል። ሰብስክራይበር አድርጉ ባያቸው፣ ሰብስክራይበር አድርጉ ባያቸው። ከካሜራ ጀርባ እስኪ እስኪ እንትን አንቺ በይ፣ ወሬ ሲስተር እስኪ ሰብስክራይብ አድርጉ፣ ሰብስክራይ አድርጉ። አዎ፣ ላይክ አድርጉ፣ ላይክ አድርጉ። ላይክ እንደዚህ ነው፣ ላይክ አድርጉ። ማሻአላ ደግሞ በአካል እንትን ተሸልሚያለሁ እኮ አልሰማሽም? ዩቲብ ላይ ዩቲብ ሲልቨር አይተሸዋል? በፎቶ በሞባይል አሳይተኛል፣ በሞባይል አሳይቻለ። ያን ተሸልሚያለሁ አሁን ደግሞ ታላህ ቤት ትልቁን። አሜን ሸልሙ ትልቁ። እንግዲህ ልንገር ለሰው ልጅ ማለት ነው ትዳር መውለድ፣ ልጅም መውለድ ሰዓት አልፈጥሩ ነው ያሲን ኑር እንኳን ሲናገር አባትም ቁርአን ላይ ሲናገሩ ሲናገር ሰምቻለሁ። ያሲን ኑር እንኳን ሁለታ ሳደምጠው ምን አለ መሰለህ? አምሳ ዓመት ተሆነ ይወልድና የቲም አድርጎ ይሄዳል። አረ ሞት አለብን። እኔ አልሐምዱሊላህም በሞት ምን አለብኝ? እናንተን ተክቻለሁ። ሞት ይቀራል እንዴ? ለነብያችን ሰለላሁ ዐለይሂ ወሰለም ያሳቸው ሞት ሞተው ማይ እርገ ጓደኛ የሌለው አምሳያ የሌለው አላህ ብቻ ነው።

እንደጌታ ደህና ይቱ ልጅ አላህ ይስጥ። አሚን አይደለም፣ እናትና አባት ማለት ነው። እናትና አባት ቀርቶ ወንድም አልቀረበም። ግን የሰው ልጅ ጎጆ ውጣ። እስኪ አንተ ጎጆ ታለህ። አሁን ከዚህ አዲስ አበባ ሲሄድ ብሎ ነው። ቤተወደዱ ሆናቸው ማለት ቤተገራም ማለት ነው። አላህ የወደዳቸው ማለት ነው። በድሮ ባህል ቤተወደዱ ይባላል እና ቤተገራሚቱን ሶላተኛት ዲን ያላተ ኢማን አላትን ልጅን ቤተሰብ ደሞ ጥሩ ቤተሰብ አለ፣ ገናኛ አላህ አለበት። እኔ መቼም እንግዲህ አብረኔ ጋር ኑራ አላህም አላህ ሰጥቻለሁ። እንኳን የምታውቃቸው ጎደኛ ጋር የማታውቃቸውንም ነው አላህ ሸፈናቸው። አዲስ አበባ ቢሆንስ እዛ ምን ችግር አለ? በነገራችን ላይ የምንቀርጽላችሁ መብራት የለም፣ ያው በሶላር በምናምን ነው መብራት የለም። ሊጨልም ይችላል። እንደምንም ይውት፣ ዝም ብላችሁ ያው፣ መብራት ስላለ እንግዲህ ምንም ማድረግ አንችልም። አስቸጋሪ ሆኗል። ስለዚህ ዱዓ ተደርጎልናል። እንግዲህ ሳዲው ላይ አዲስ አበባ ጠብቂን። አዲስ አበባ አሁን እመልሳለሁ። ረመዳን ካለቀ እልቅን ኢማን ያላትን አለ ኢማን ፍቅር ያላትን ኢማን ያላትን ይሄ ነው እና እንደው እኔ አላህ መርሃባ ይለኛል፣ ለምን ነው አላህም እምቢ ብሎኛል። አቅሙን አላህ እያደረገልኝ ነው፣ አልሐምዱሊላህ። እስካሁን አንተን በኢትዮጵያም በውጭም ተገላተሃል። አላህ የጠበቀልኝ አላህ ነው፣ በእኔ አቅም አይደለም። በባህር እንኳን ስትጥር ከዚያ ባህር ያዳነልኝ አላህ ነው። ጓደኞች ሲያልቁ አንተ ሂድ ብዙ ነገር እንትን ቀር ይሄ ጮኛ አሁን ማጨት ምናምን ቀርቷል። ድሮኛ አባትና እናት ይገባል ይሰጡናል። ድሮ በአባትና በእናትህ ያለቀስክ ነው የምናገባው። ወላሂ ልንገርህ አሁን ራሱ አሁን አሁን ቤተሰብ አንተ ተወዳትና ቤተሰቤን ጠይቅ የምትል ማለች ይሄ ነው መጀመሪያ። እና እኛ በስልክ ነው የኔ ቆንጆ ብለን እናመጣው። እናንተ ናችሁ የምጨርሱት። ስለዚህ ጨርሳ አግባ ነው የምትይኝ። ሽማግሌላ ትላለች። ጨርሼ ላግባኔ። እንግዲህ ኢንሻአላ እንደዛ አደርጋለሁ። ዶውን ተቀብያለሁ። ተበረካይ ተጠመ። አዎ ጓደኞች ጋር አላህ ያስደስተ። አሚን አሚን። አዎ እና ውድ ፋሚሊዎች እንግዲህ ያው እስካሁን በዱዋን የዘጋ ነው የመጀመሪያው ቪዲዮ ስለሆነ የተወቁ ቪዲዮ ነው። ቀጣይ እንግዲህ የተለያዩ አንዳንድ አንድ ቪዲዮችን አብረን እንሰራለን። ጨለማን መብራትም ስለሆነ ያን ያክል እንደምንም ብላችሁ ይሁት ማለት ነው ውጭ ላይ ወይ ወተን ለመስራት እንሞክራለን ማለት ነው። መብራት ስለለን ነው ያው መብራት ያን ያክል ነው። ሶላር ምናምን ተጠቅመን ነው። እናት አባታችሁ ጋ እንግዲህ ሳጾሙ ለብዙ ዓመት የተራራቃችሁ ሁላችሁንም አላ በሰላም ያገናኛችሁ። የኢትዮ ፋሚሎቻችን ሁላችሁንም ባላችሁበት ሰላም ሁኑልን። ረመዳንም እንግዲህ ዘንድሮ አሪፍ ረመዳን ነው ብዬ አስባለሁኝ። ደስ የሚል ረመዳን ነው። ያው የቀረውን ደግሞ ወደ ትንሽ ስምንት ሰባት ቀኖች ነገሮች እነሱን በድዋ በጸሎት ሁላችሁም እንድታሳልፉ እያል የዛሬውን ቪዲዮ በዚሁ ነው የምንቋጨው። የምታስተላልፍ መልእክት አለሽ? ነው እንዝጋ። እንግዲህ ሁሉንም አስተላልፍ ያለው አሰላም አለይኩም ወራህመቱላሂ ወበረካቱሁ። አላህ ይጠብቃችሁ፣ በረካ ሆኖ። እናመሰግናለን፣ እና መሰግናለን። ሰላም አለይኩም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።